ሰጠኝ አንዴ ስሜ መጠሪያ ያልሽ ስጠኝ ይል ነበር። ዜና ፕሮግራም ሰርቼ እንጂ ፕሮግራም ሆኝ አላቅምና በጣም ነርቭስ ሆኛለው። የመጀመሪያ ልጃ ነው። ሰይፉና ኪነጥበብ ነክ ጉዳዮች የተዋወቁት ገና በልጅነቱ ነበረ። ይሄ ነው ሞዴሌ የሚለው ሰው በቤተሰቡ አልነበረም። አንዳንዱ ታላቅ ወንድሜ ናይቼ እህቴን እያየው በማደጌ ከአባቴ ወይም ከእናቴ ቀስሜ ለዛሬው ማንነቴ በቃ ብሎ እንደሚሰጠው ምስክርነት ሰይፉ ይህን አይቼ የሚለው የቅርብ ሰው አልነበረም። በተፈጥሮ ክህሎትን አጥልቀው ከተወለዱ እና ያን ክህሎት በግል ጥረት ስኬታማ ካደረጉ ዝነኞች ጎራ የሚመደብ ነው። ተወዳጁ ፕሮግራም አቅራቢ ሰይፉ ፋንታሁን ታዲያ በዚህ ሳምንት መጨረሻ በተካሄደና የ30 ዓመት የስራ ጉዞውን እንደዚሁም ደግሞ በቅርቡ በአሜሪካን ሀገር ከተደረገው ተጽዕኖ ፈጣሪዎች መካከል አንዱ ተብሎን ለመ ብዙዎቻችን እናስታውሳለን ና ታዲያ ጓደኞቹ፣ ወዳጆቹ፣ ቤተሰቦቹ በተገኙበት እንግዲህ ሞቅ ደምቅ ያለ ፕሮግራም ተካሂዶ ሰይፉ ፋንታሁንን እንኳን ደስ አለ ና እስካሁን ስላደረግከው የስራ አበርክቶ እጅግ አድርገን እናመሰግናለን የሚል እጅግ ልዩ ፕሮግራም ተዘጋጅቶ ነበረ። በዚህ ፕሮግራም ላይም ወላጅ እናቱን ጨምሮ ብዙ ወዳጅና አድናቂዎቹ የተገኙ ሲሆን፣ ታዲያ ወላጅ እናቱም ስለ ሰይፉ ፋንታሁን ምስክርነታቸውን ሲሰጡ ሰይፉ ፋንታሁን የመጀመሪያ ልጄ ነው። ሁሌ አምላኬን እማጸነው ነበር አንድ መልካም ልጅ ስጠኝና ሰብስቦ የሚያኖረኝ እያሉ ነበር። ስለዚህም ደግሞ ጸሎቴን ፈጣሪ ሰምቶ ሰይፉ ፋንታሁንን ሰጥቶኛል። ለዚህ ስኬት በመድረሱም እጅግ በጣም ደስ ብሎኛል የሚል መልእክትን አስተላልፏል። ሰይፉ ፋንታሁንን በበኩሉ እዚህ የደረስኩት በእናቴ ጸሎት ነው ሲል እንግዲህ ምላሹን ሰጥቷል። እስቲ ለማንኛውም በዚህ ፕሮግራም ላይ የነበረውን አጥር ያለ እውነት በቪዲዮ ተመልክተን እንመለስና ስለ ሰይፉ ፋንታሁን ጥቂት ነገሮችን እንነግራቸዋለን ቪዲዮ ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ ነውን እያለን ቪዲዮን ተመልክተን እንመለስ። ሰጠህኝም አንድ ስም የመጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩት ጸሎት ነበር። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኛ አላቅም እና በጣም ነርቨስ ሆኛለሁ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲሆን ላችንም ጉጉት ነው እና ምን አይነት ልጅ እንደ ማንኛውም ኢትዮጵያዊ ተምሮ፣ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። የሆነ አፓርትመንት ለመከራ ማነው ለመግዛት ይሄዳል የሆነ ቦታ፣ ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ ይሄንን ጨርሰ ግባ ብሎ ያረገልኝ ሰው ነው። እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርነት ነገር የለም። በብዙ ነገር እሱ ነው ስሙን የሚያወጣው። ምንም ያለው እኔ እንግዲህ ምንድን ነው አልፎ አልፎ ፖሊስ ሲጠራው ይሄዳሉ። አቤቱታ ሲመጣ ወደ እኔ ጋ ነው የሚልካቸው። ይቅርታም እጠይቃለሁ። አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያ ማስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለች ነው የምነግራችሁ። ቃል ገብታል፣ ያኔ ሽልማቱን ይዤ መጣለሁ ብላ። መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አጉሜ 1968 ዓ ከወላጅ አባቱ አቶ ፋንታ የብዙነ ከእናቱ ወይዘሮ አለሚቱ ሰንደቁ የተወለደው ሰይፉ እንግዲህ ብዙዎቻችሁ ለምን ታዲያ የአባቱ ስም ከፋንታ ወደ ፋንታው ተቀየረ ልት ትችላላችሁ። እዚህ ጋር ግን የስም ቅርርቦች ሴፉን ከአባቱ ስም ብዙም እንዳይርቅ አድርጎታል። ምክንያቱም ሰይፉ ባሳደጉት አጎቱ ማለትም በእናቱ ወንድም በአቶ ፋንታውን ሰንደቁ ስም ነው ሲጠራ ይኖረው። የሰይፉ አባት ስንት ፉርጎ ባቡር እየ እየነዱ አገራቸውና ህዝባቸውን ያገለገሉ ሲሆን ሰይፉ እምብዛም ያጣጣመው ትዝታ ግን ከአባቱ ጋር የለውም። ምክንያቱም በ1970 ዎቹ አባቱ ይህችን ምድር ሲለቁ ሰይፉ ህፃን ልጅ ነበረ። ስለዚህ የወላጅ ምትክ ሆነው ወደ አዲስ አበባ ያመጡት አጎቱ የሰይፉን የእድገት ስፍራ ልደታ ቢርሞ ሜዳ አካባቢ እንዲሆን ወሰኑለት። ሰይፉና ኪነ ጥበብ ነክ ጉዳዮች እንግዲህ የተዋወቁት ገና በልጅነቱ ነበረ። ይሄ ነው ሞዴሌ የሚለው ሰው በቤተሰቡ አልነበረም። አንዳንዱ ታላቅ ወንድሜን አይቼ፣ እህቴን እያየው በማደጌ ከአባቴ ወይም ከእናቴ ቀስሜ ለዛሬው ማንነቴ በቃው ብሎ እንደሚሰጠው ምስክርነት ሰይፉ ይሄን አይቼ የሚለው የቅርብ ሰው አልነበረም። በተፈጥሮ ክህሎቱን አጥልቀው ከተወለዱና ያን ክህሎት በግል ጥረት ስኬታማ ካደረጉ ዝነኞች ጎራ የሚመደብ ነው፣ ሰይፉ ፋንታሁን። እነ ሰይፉ ሀረር ውስጥ ብዙሃንን ይቀልብ የነበረ ሆቴል እንደነበራቸው በአንድ ወቅት ሰይፉ ራሱ ሲናገር ተመልክተናል። ሰይፉ አዲስ አበባ ተወልዶ የልጅነት ጊዜውን ከአጎቱ ጋር ቢያሳልፍም የፍቅር አምባና የግልጽነት አውደማ የሆነችው የሀረር ፍቅርም ከውስጡ የሰረጸው ገና በልጅነት ጊዜው ነበረ። እንደ ኮንትሮባንድ ነጋዴ አዘውትሮ ይመላለስባት የነበረችው ሀረር ሙሉ ለሙሉ በፍቅር ስትጠልፈው ከ14 ዓመቱ በኋላ ቋሚ መኖሪያው አደረጋት። ግን ያደገባት የልጅነት ቀየው ልደታን ባገኛት አጋጣሚ ያነሳታል። በተለይ ቢርሞ ሜዳ እንዴት ይረሳል? የተራገጠበት፣ የተላፋበት፣ ቅሪላ ያንቀባለለበት፣ ከኩዮቹ ጋር የተጣላበትም የታረቀባትም ይሄ ሜዳ ለሰይፉ የትዝታ ባህር እንደሆነ እሱም በተደጋጋሚ ይናገራል። የመጀመሪያ ደረጃ ትምህርቱን የከሰመበት ተስፋ ኮከብ፣ የስነ ጽሑፍ ፍቅሩን ያፈለቀባት የማለዳ ኩሬው ናትና ይችን ቦታ እንዴት እረሳለሁ ይላል ሰይፉ በተደጋጋሚ ሰይፉ ለመጀመሪያ ጊዜ ድምፁ ሞገድ ላይ የዋረው ለገዳዲ ሬዲዮ ጣቢያ ላይ ነበረም ገና ተማሪ ሳለ ይህን እድል እየፈጠሩለት ደግሞ የጓደኛው እናት የሆኑት ማለትም የታገል ሰይፉ እናት ወይዘሮ ሰናየት ሙሉጌታ ነበሩ ሰይፉ የዛሬ ስኬቱ ላይ በቀላሉ አልደረሰም ክህሎቱን ለማውጣት ቀይ መስቀል፣ ቤተ ክርስቲያን፣ የተለያዩ ክበባቶች፣ ሬዲዮ ፕሮግራሞች ላይ የቴሌቪዥን መዝናኛዎችን፣ የመዝናኛ ጋዜጦች ያልገባበት ቦታ የለም። ሁሉን ነገር ቢባል እንግዲህ ያው ለእናንተም ያደክማል በሚል ነው እንጂ ሰይፉ በእውነት በልፋት እዚህ የደረሰ ጋዜጠኛ ነው። ብዙ ለፍቷል፣ ብዙ ታሽቷል። እንግዲህ የወዲያው አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ተወዳጁ ሰይፉ ፋንታሁንን በተመለከተ በጓደኞቹ የገጠመውን ሰርፕራይዝ አስመልክቶ ስለ ሰይፉ ፋንታሁን ደግሞ ብታውቋቸው ያልናቸውን ጥቂት መረጃዎች ለእናንተ አቀርብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብ እና አስተያየት ልሰጡን ትችላላችሁ። እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርቱ ማለት እንፈልጋለን። በእርግጥ እናንተ ማምናችሁ እና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችው ከ28000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ትክክለኛና ና ሚዛናዊ መረጃ ናቸው ያላቸውን ጉዳዮች ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።